ሰላም እግዚአብሔር ቤተሰቦች ከማኅበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። በአርሲ ሀገረ ስብከት የሚኖሩ 14 ኦርቶዶክሳውያን በአሰቃቂ ሁኔታ ተገደሉ። በአርሲ ሀገረ ስብከት ጉና ወረዳ በሚገኘው ኖኖዣዊ ቀበሌ የሚኖሩ 14 ኦርቶዶክሳውያን መገደላቸውን ከቦታው የደረሰ መረጃ ያሳያል። በደረሰ መረጃ መሰረት በቀበሌው የሚኖሩ 14 ኦርቶዶክሳውያን ከሌሊቱ ስድስት ሰዓት አካባቢ ከቤታቸው አስወጥተው የታጠቁ ኃይሎች በከፈቱት ተኩስ በአሰቃቂ ሁኔታ የተገደሉ ሲሆን ስድስቱ ከመገደላቸው አንድ ቀን አስቀድሞ ታፍነው የተወሰዱ እንደነበረም ተመላክቷል። የተገደሉት ምእመናን የዕድሜ ክልላቸው ከሁለት ዓመት ጀምሮ እስከ 76 ዓመት አዛውንት እንደሚገኙበትም መረጃው ያመላክታል። በተጨማሪም ሁለት ሰዎች በጥቃቱ ምክንያት ከፍተኛ ጉዳት ደርሶባቸው ለተሻለ ሕክምና ወደ አቦምሳ ከተማ መሄዳቸው ተነግሯል። ከዚህ በፊት በተመሳሳይ ሁኔታ በቀበሌ ውስጥ የሚኖሩ ስምንት ኦርቶዶክሳውያን ሌሊት ላይ ከቤታቸው አስወጥተው የታጠቁ ኃይሎች በአሰቃቂ ሁኔታ መግደላቸውንም በደረሰብ መረጃ ለማወቅ ችለናል። በአሁኑ ሰዓት በአካባቢው ሁኔታዎችን ለማረጋጋት የሀገር መከላከያ በስፍራው እንደሚገኝም በደረሰብ መረጃ ለማወቅ ተችሏል። በሰሜን ወሎ ዞን ላስታ ወረዳ ባጋጠመው ድርቅና በረዶ ጉዳት ለደረሰባቸው ወገኖች ድጋፍ ተደረገም። በማህበረ ቅዱሳን የሙያ ማህበራዊና ኢኮኖሚያዊ አገልግሎት ከሜሪላንድ ሆተ ምስራቅ ቅድስት ኪዳነ ምሕረት ቤተ ክርስቲያን ጋር በመሆን በሰሜን ወሎ ዞን ላስታ ወረዳ ባጋጠመው ድርቅና በረዶ ከ22221 በላይ የሚሆኑ ነዋሪዎች ከ7570 ሄክታር በላይ ሰብል እንደወደመባቸው ይታወቃል። በመሆኑም ማህበረ ቅዱሳን በቦታው በመገኘት በድብቆ ቀበሌ ለሚገኙ 613 ወገኖች 136 ኩንታል አስቸኳይ የምግብ ግብዓቶችን ድጋፍ አድርጓል። የዚህ ማህበራዊ ቅብስ ተጎጂ የሆኑት የደብረ ሮሃ ቅዱስ ላሊበላ ገዳም የአራቱ ጉባኤያት መጽሐፍ ትርጓሜ ቤትና የዋልድ ቤት ቅድስት ማርያም ወአባ ሳሙኤል አንድነት ገዳምም የድጋፉ ተጠቃሚዎች እንዲሆኑ ተደርጓል። የሐዋሳ ቅዱስ ገብርኤል ገዳም ትምህርት ቤት ተሸለመ። ትምህርት ቤቱ የተሸለመው በ2017 ዓ ም የትምህርት ዘመን ያስፈተናቸውን የ12ኛ ክፍል ተማሪዎች 100% በከፍተኛ ውጤት በማሳለፍ መሆኑም ታውቋል። በሲዳማ ክልል ውስጥ ካሉ የግል ትምህርት ቤቶች አንደኛ ደረጃ የያዘው ትምህርት ቤቱ ከሲዳማ ክልል ርዕሰ መስተዳደር አቶ ደስታሌ ዳሞ የዋንጫና የምስክር ወረቀት ሽልማት ተበርክቶለታል። ርዕሰ መስተዳደሩ ከ500 በላይ ላመጡ አምስት ተማሪዎች የገንዘብና የላፕቶፕ ሽልማት አበርክተዋል። ረጃው መረጃው የሲዳማ ሀገረ ስብከት ቤተ ክህነት የህዝብ ግንኙነት ነው። በማህበረ ቅዱሳን የደሴ ማዕከል የበገና አሰልጣኞችን አስመረቀም። በማህበረ ቅዱሳን የደሴ ማዕከል ዜማና ኪነ ጥበባት አገልግሎት ዋና ክፍል ለስድስተኛ ዙር በበጋና በክረምት ወራት ያሰለጥናቸውን 39 የበገና አሰልጣኞች አስመርቋል። መረጃው በማህበረ ቅዱሳን የደሴ ማዕከል ዜማና ኪነ ጥበባት አገልግሎት ዋና ክፍል ነው። በተያያዘ መረጃ በማኅበረ ቅዱሳን የአዲስ አበባ ማዕከል ስነ ስዕል ክፍል 54 የቅዱሳ ስዕል አሰልጣኞችን አስመርቋል። ማዕከሉ በክረምት መርሃ ግብር ለሦስት ወራት ያሰለጠናቸውን 36 የበገና አሰልጣኞችም በዕለቱ አስመርቋል። ለዕለቱ ያዝንላችሁ አጫጭር መረጃዎች የእስካሁኖቹን ይመስሉ ነበረም። ሰላም እግዚአብሔር ከሁላችን ጋር ይሁን። ከቀሬ ጣቢያችን መሰናዶች ጋር መልካም ቆይታ።